በነገራችን ላይ በዚህ ዓለም ላይ ምንም አይነት ከባድ ችግር ቢፈጠር ተወያይቶ መፍታት እየተቻለ እንላ ተባብሎ መላየት መፍትሄ አደለም። እንግዲህ ሀይሚዬን መናገር ያልፈለገችበት ሆድ አስብሷት ይህን ከባድ ውሳኔ እንድትወስን ያደረጋት ምንድን ነው የሚለውን በደንብ እናይበታለን። ዛሬ ያው ሀይሚና ብሩኬ መጥተዋል። ብሩኬም ደግሞ ነገሩን ሳያውቀው ሳይረዳው ለሀይሚን መንገር ይቅርታ ማለት በጣም ስለከበደው ጭንቀት ውስጥ ይገኛል። አስቀድሞ የተለያዩ መልእክቶችን አስተላልፏል። ለሀይሚዬም ለኦዲየንስም ጭምር ማለት ነው። ለመናገር በኦዲየንስ ምክንያት ሀይሚዬ ልውስጥ ውስጥ ገብታለ በመጀመሪያ ግን ያው ብሩክ አይታችኋል ምን እንደተናገረ ኔ ከሀይሚ ጋር አሪፍ ጊዜ ማሳለፍ ነበር የፈለግኩት አሪፍ ጊዜ አሳልፋለሁ ብዬ ስጠብቅ በመሀል እንደዚህ አይነት ነገር ተፈጠረ እኔም ደግሞ ችግሬን አላቀውም ስለዚህ ሀይሚዬ እየግድ ለኔ መናገር አለባት ከካሜራ ውጭ እጠይቃታለሁ እንደዚሁም ደግሞ እኔ ጥፋቴን ስላላወቅኩት በእናንተ ፊት መጠየቅ አለብኝ ብሎ ዛሬ ሀይሚዬን ይዟት መጥተዋል ማለት ነው ሀይሚዬ አሁንም መናገር አልፈለገችም። ብሩኬ ራስህ ስህተትህን ችግርህን አውቀ መታህኔን ለኔ ልነግሬ ነው እንጂ የሚገባው እኔ ለአንተ መናገር አልፈልግም እያለች ነበረ። እዚህ ጋ ሜቢ ብዙዎቻችሁ ከካሜራ ጀርባ ጠይቃት ሀይሜን ምናምን እያላችሁ ነበር። ነገር ግን ሀይሚዬ ሀሳቧን ተረታችሁትና የምትለውን ነገር በደንብ ሰምታችሁት ከሆነ ማለት ነው። እያለች ያለችው ካሜራ ላይም አምጥቼ ይፋ ማድረግ አልፈልግም፣ አንተን አሳልፌ መስጠት አልፈልግም። ከካሜራ ውጭም ደግሞ እኔ ሳልሆን የምነግርህ አንተ ራስህ ስህተትህን ጥፋትን አመትተህ ለእኔ ይህን ይህን አድርግ ያለሁ ብለህ መናገር እንጂ አለብን፣ እንዴት እኔ ነግሬ ያን ነገር ልታስታውሳችል ምናምን እያለችሁ ነበር። እዚህ ጋ ሀይሚዬ ማለት ነው አንቺ ካልነገርሽው ብሩኬ እንግዲህ ያው ሁለት ቀን ሶስት ቀን እኔ በጭንቀት ልፈነዳ ነው። ያደረግኩት ራሱ እያሰብኩ ነው አላገኘው ምንም ነገር ስህተት። ሜቢ ከአንቺ በፊት የተፈጠሩ ነገሮች ወይንም ደግሞ የሆነ ሰው በመካከላችን ገብቶ አቀነባብሮ ሰጥቷት ከሆነ ብትነግረኝና ነገሩን ባብራራላት ይቅርታ በጠይቃት እያለ ነው እዚህ ጋር። ምንም ካላወቀ ነገሩን አምጣ ውለድ ብትው ከየትም ሊያመጣ አይችልም። ቀደም ብሎ ቪዲዮ ላይ የተወሰነ ነገር ተናግሯል ብሎ ኬሱም ደግሞ እኔና ሀይሚ መጀመሪያ መከባበር አለብን እያለ ነበረ ማለት እሷም መታ እንደፈለገች ልትመታኝ ወይም የፈለገችን ነገር ልትናገር ወይም እኔም ደግሞ ተመሳሳይ ሴት ስላልሆነች ብቻ ምንም ነገር አላደረኳትም እንጂ የሆነ ነገር ማድረግ የለብንም እያለ ነበር። አዎ እኔ በዚህ ስማማለሁ። ሀይሚ ዛሬ እንለያይ ወይንም ደግሞ ቻውልልህ ነው የመጣሁት የምትለዋን ቃል በጣም ስደጋግሚያት እኔ በጣም እየጨነቀኝ ነበር። ለምን እኛ አንዳንድ ጊዜ ቃላቶችን እየደጋገምን ስንናገራቸው አእምሯችን ይዛቸዋል፣ ሴቢ ያደርጋቸዋል። ገባችኋል? የሆነ ሰዓት ላይ የሆነ ችግር ሲፈጠ አሜራች አሜሪዎቹ ላይ የሚመጣው እን ላ የምትለው አቃልናት። እዚህ ዓለም ላይ ለምን የከፋ የከፋ ችግር አይሆንም? ለምን አገርና አገር አንትን አይልም? በመካከላቸው ችግር አይፈጠርም? ተወያይቶ ነገሮችን መፍታት ይችላሉ። ገባችሁ አደለን? ስለዚህ ሀይሚዬ አንቺ ጋ ነው በቃ፣ ቁልፉም መፍቻውም መቆለፊያውም አንቺ ጋ ነው። ምክንያቱም ብሩኬ ይህን አርገኛል ማለት ብሩኬን ታቂዋለች ከራስሽ በላይ። እኔ እስከማቀው ድረስ ከብሩኬ ጋር አደለ ምትዩ ከብሩኬ ጋር ነው የምታሳልፊው። በመጀመሪያ ደረጃ ቅድሚያ ማመን ያለብሽ ብሩኬን ነው። የሆነ ሰው የሆነ ሰንበሌ ለመረጃ ያመጣልሽ ማቀናበር ይቻላል። አሁን ጊዜው ማለት ነው። በጣም ሲምፕል ነው። ሶ ማሳሳም ይቻልል እንዴ ሰውን ከሰኮ ማሳሳም ይችላል። ስለዚህ ምንም ነገር አቀናብረው አምተው፣ ለአንቺ ምናልባት ጭንቅላትሽ ላይ ብዙ ነገር ሊሞሉብሽ ሊነግሩ ስለ ብሩኬ ይችላል። ግን እኔ ብሩኬ ነው። ከእናንተ በላይ ብሩኬን አምኛለሁ ብለሽ አሳፍረሽ መመለስ ነው እንጂ እነዚያ ሰዎችን በመካከላችሁ የገቡትን የእነሱ ያመጡልሽን መረጃ ይዘሽ ከብሩኬ ጋር እንለያይ እኔ ባቲ ደስ ይለኛል። ለምን ብዙ ክፉና ደግ ብዙ መልካም ጊዜያቶችን አብራችሁ አሳልፋችኋል። ብሩኬ ዛሬ እያለ ነበረ። ገባችሁ? ሰው ያለበትን ስሜት ወይንም ደግሞ ሁኔታዎችን ነው የሚከተለው። ኢቨን ቲክቶክ ላይታችሁ ከሆነ ፖስት ያደረገው ይሄን ነገር ነው። የሰው ልጅ ተለማምጠ አብረሀው ልትኖር አትችልም። መለየት የፈለገ መለየት ነው፣ በጊዜውን ጊዜው መጠቀም አለበት ምናምን የሚል ነገር ሪፖስት አድርጎ አይቸው ነበር ነበርና። አሁን ደግሞ ዩቱብ ላይ ሲመጣ ተመሳሳይ ነገር። ስለዚህ በቃ እንለያይ የሚለው ነገር መፍትሄ አደለም። ብሩኬም ደግሞ እየደጋገምች ስትዩ ይህን ነገር አትናገሪ እኔ በጸባይ ለዋራሽ ነገሩ እንዲፈታ ችግሬን እንድትነግሪ ነው የመጣሁትኝ እያልሽ ነበረ ሀይምዬ ማለት ነው። ስለዚህ ነገሩን ካላስታወሰ እርግጠኛ ነኝ ሌላ ቅንብር ሰጥቶች ነው ብሩኬ ያደረገው ነገር አይደለም ብዬ ነው ማስበው። ፕላስ ደግሞ እኔ እስከማቀው ድረስ እስከ ዛሬ ብሩኬ በአንቺ ላይ ክፉ ነገር አርጎ አንችን የሚያሳዝን አንችን የሚያስለቅስ አንችን ከህይወቱ የሚያስወጣ ነገር ያረጋል ብዬ አላስብም ለምን ስለሚፈልግሽ የማይፈልግሽ ከሆነ እኮ ኖርማል ያደርጋል ማንም ሰው የማይፈልገው ከሆነ ለዛ ሰው አይጠነቀቅም ገባችሁ አይደል ግን የሚወደው የሚፈልገው ከሆነ ለዛ ሰው ስሜት በጣም ነው የሚጠነቀቀው ለሀይሚዬ ስለዚህ ሀይሚዬ ለአንቺ ስሜት በጣም ይጠነቀቃል ብሩኬ ማለት ምንም ነገር እንዲከፋሽ እንዲያጣሽ ስለማይፈልግ ዛሬም በትዕግስት ላጣሽ አልፈልግም እያልኩሽ ነው እያለ ነበር እኒህ ግን አንድ አሚሮ ላይ የመጣው ነገር ማለት ነው ሀይሚዬ ነገሩ ማናገር ለብሩኬ ያልፈለገችው ምንድን ነው የሚለው ነገር ሲመጣ ሜቢ ብሩኬ ፍቅርን እንድነግራት ከሆነ በቃ ከዚህ ውጭ ምንም ባስብ ምንም ነገር ብል ሜቢ የሌላ ሰው ወሬ ሀይሚ እየተሰማለች ብዬ አላስብም። ለምን እስከ ዛሬ ብዙ ነገር በሰው መካከል ብዙ ነገር ተፈጥሯዋል አደል እንዴ በጣም ብዙ ነገር ተፈጥሮ ሀይሚን ብሩኬም ከዛ መማር አለበት። አንድ ሰው ሲሄድ እንቅፋት ይመተዋል፣ ሲመለስም እንቅፋት ከመተው የዛ ሰው ጥፋት ነው እንጂ የድንገው አደለም። ገባችሁ አደለም ስለዚህ እስከ ዛሬ ያሳለፋችሁትን ብዙ ነገር አለ ብሩኬ። በዛውም ደግሞ ከሀይሚ ጋር እንከባበር የሚለው ለሀይሚ መልእክት ሲያስተላልፍ፣ ለኦዲየንስም፣ ለአንዳንድ ኦዲየንሶች ከዱሮ ማናቲጂ ፊፊ ነው ፋፊ የምትባል ከእሷ ጋር እያመጡ ብሩኬ ከእሷ ጋር ነው መሆን ያለበት ምናም ብቻ ብዙ ጽፎች አሉና እነዛ ለነዛ ለእነዛ መልስ ሰጥቷል። እኔና ሀይሚ ህይወታችን ነው በቃ ብንኖር ለእኔና ለሀይሚ ብንለያይ እናንተ የምትጠቀሙት ነገር የለም። ስለዚህ በመካከላችን መግባታችንን አቁሙ፣ እረፉ ብሎ አስጠንቅቋል። ይሄ ማለት ሀይሚዬ አንቺን ኮቨር እያደረገች ነው ገባሽ አይደል አንቺን ሲናገሩች ለምን በጥፊ መታችሁ እያሉ ብዙ ሰዎች አንቺን ሲናገሩች አንቺን እንዳይናገሩሽ ምክንያቱም ይሄ ህይወታችሁ ነው በቃ የአንችም የብሩኬም ህይወት እስከሆነ ድረስ ማለት ነው እኛና ሀይሚዬም የተወሰነ ሆነ በኦዲየንስ ይበሽቃለች። ፕራንክ እየሰራች ነበር፣ ግን ፕራንኩ ነገሩን ወደ እሷ ምተሽ እሱን ጥፋተኛ ለማድረግ እየሰራች ነው ምናምን ባሏ ሰዎች ተናዳ መልስ እየሰጠች ነበር። መብቴ ነው ምን አገባችሁ፣ መለየትም አብሮ መሆንም መብቴ ነው፣ አይመለከታችሁም እያለች ነበር። ይሄ ነገር ስላናድዳት ነው እንጂ ሀይምዬ የምሬን ነው ምላችሁ፣ ማለት በደንብ ስማርት ና ብዙ ነገሮችን ጠለቅ አድርጋ ነው የምታየው ብዬ ነው የማስበው። እኔ ውስጥ ደግሞ ቤተሰብ እኔ በጣም ካስገረመኝ ነገር ልንገራችሁማ፣ ሀይሚዬ ስትመጣ ማለት ነው። እኔማ ዛሬ ምን አሰብኩኝ እንደ ሀሳብ ማለት ነው። ምን አለ የዶሮ ቋንቋ መማር አለብኝ ብዬ አሰብኩኝ። ልክ ሀይሜ ስትመጣ ዶሮዎች ሁሉ አኮኩሉ አኩኩሉ ምን አልነጋም ገና ነው ወይንስ ደግሞ ሀይሚ ወይልካም እያሉ ነው። ግራ ገባኝ እኮ። ወይንም ደግሞ የሀይሚና የብሩኬን ጭቅጭቅ ሰምተው ማለት ነው ገና ነው አልነጋም እያሉ ነው ይመስለኛል። ብቻ እኔስ ዛሬ ተስማምታችሁ ታርቃችሁ ነበረ እንድትመጡ የፈለግ ነው። በእርግጥ እንደማይሆን እኔ እርግጠኛ ነበርኩኝ። ቀን የሆነ ብቻ ከ አስራ አንድ ሰዓት ምናምን በኢትዮጵያ የሰራሁት ቪዲዮ ላይ ተናግሬ ያለሁ ያው መልካም ነገር አልጠብቅም። ምክንያቱም ፖስት ከሚያደርጉት አንጻር ማለት ነው ትረዷቸዋላችሁኝ። ና እዚህ ጋ አሁንም መፍታት የምችው ሀይሚዬ ነሽ ብሩኬም ተናግሯል። በቃ ታገዝሻለሁ ዝም ብለሽ እንላይ እንላይ የምትይ ከሆነ መብትሽ ነው። እኔ አባብ እያልዝሽ ምክንያቱም ደግሞ እንደዚ አይነት ነገሮች ታውቃላችሁ፣ የሆነ ሰው ሊሄድ ካለ ልታስቆሙት አትችሉም። ካስቆማችሁትም ጊዜውን ነው የምታስረፍዱበት እንጂ የሆነ ቀን መሄዱ አይቀርም። ይሄን ስላችሁ ደግሞ ሀይሚ ሂያጅ ናት እያልኩ አይደለም። ብሩኬ ጋር ያለውን ስሜት ነው እየነገርኳቸው ያለሁትኝ ና አንቺ መሄድ ከፈለግሽ በቃቸው መሄድ ትችላለሽ። እኔም አሁን አክብሬሽ ነው ነገሮችን ከአንቺ መለየ ስለማልፈለ ትልቅ አክብሬሽኑ ነገሮችን ቀዝቀዝ ብዬ እየተመለከትኩ ወይንም እያናገርኩሽ ያለሁት ነገር ግን እኔም ከቆረጡ የመጨረሻ ነው ሊሆን የሚችለው ያለ ለሀይሚዬ እየነገራት ነበር። እንግዲህ ሁለቱም እልውስጥ ውስጥ ተገባብተዋል። ፕላስ ደግሞ ሀይምዬ ኦዲንስ በሚናገረውም ነገር ተናዳለች። ሲጀምር እንደዚህ አይነት ነገሮችን ባታይ መልካም። መልካም የሚጻፉልሽን መልካም የሚደረጉልሽን ነገሮች ቼክ ብታረጊ መልካም ነው፣ እንደኔ ማለት ነው። እና ይሄ ህይወት የአንቺና የብሩኬ ነው። እኛ ስናያችሁ አንድ ስትሆኑ ደስታችሁን ማየት ነው የሚያስደስተን። ገባችሁ አደለን? ስለዚህ ውሳኔያችሁን አስተካክሉ፣ ነገሩን ቀስ ብላችሁ ለመፍታት ሞክሮ ሀይሚዬ። ከቻርች ንገሪው፣ ካሜራ ላይ መምጣት አይጠበቅብሽም። ከካሜራ ጀርባ ንገሪው። እንዲ እንደፈለግሽ ማድረግ ትችላለሽ። አደለን? እንዴ ብሩኬን ከካሜራ ጀርባው ማለት ነው። እና እኔ የማውቀው እስከዛሬ ሀይሚና ብሩኬ በጣም እንደሚተዋወቁ ነው። ማለት፣ በጣም ስትተዋወቁ ደግሞ የሌላን ሰው ወሬ አሰሙ። ለምን? ስለዛ ሰው ሙሉ ነገር ስለምታውቁ ማለት ነው። እኛና ሀይሚይ እንግዲህ ነገ ነገሩን ፈተውት ከመጡ ደስ ይለናል። ቤተሰብ ጋር ራሱ ሳይደርስ ብቻቸውን ቢፈቱት እኔ ደስ ይለኛል። ምክንያቱም መልመድ አለባቸው ብቻቸው መፍታት። እናንተ የተሰማችሁን ነገር ስለ ቪዲዮታች ኮሜንት ላይ አስቀምጡልኝ። ሊጠብቃለሁ። ይባባይ